ባለቀሽበት ዘመን ፈንታ እግዚአብሔር የረፍ ጊዜ ይዞልሽ መጣ። በቤት በኑሮሽ በልጆች በሁሉ ነገር ተሰቀልሽ ተሰቃየሽ ማለት የቱን ከየታን ስቼ ልንገርሽ ነው። ዳና ማን ነው? ዳና አባት ነው። በመንፈሴ ሳይ ስለ አንድ ሰው ትጨነቃለ ከአንተ ጀርባ ሶሊያና የምትባል ሴት አያል። በት ዘመን ፈንታ እግዚአብሔር የረፍት ጊዜ ይዞልሽ መጣ። በቤት በኑሮሽ በልጆች በሁሉ ነገር ተሰቀልሽ ተሰቃየሽ ማለት የቱን ከየት አንስቼ ልንገርሽ እውነት ነው። በኢየሱስ ስምና ስልጣን እናትሽ እናት ላይ ተቀምጦ ይሠራ የነበረውን ያንን የውቃቤ መንፈስ የሚጠጣ የነበረውን የጨለማ መንፈስ ዛሬ ካንችም ላይ ከልጆችሽም ላይ ረግሜ አለው። በኢየሱስ ስም የተረገመ የሆን። በኢየሱስ ስም የተረገመ የሆን። በኢየሱስ ስም የተረገመ የሆን። ቀን ረፍት የላትም፣ ሌሊት የለም የለም። ውስጥሽ ተቃጥሎ ተቃጥሎ ባዶ አሮአል፣ አሮአል። ኢየሱስ ስላለኝ ብቻ ነው ተንቀሳቀስኩ። አሜቸሁ የሚያሳርፈው ኢየሱስ ነው። እምላችሁ እኮ በምክንያት ነው አርፌበት፣ አይቼ ታሪክ ይቀይራል ስላችሁ በምክንያት ነው ቀይሮኛ፣ አይቼ ነው። እስኪ አንድ ሰው ስሙን ይጥራ ኢየሱስ። በእግዚአብሔር ሰው እረፍት መጣ፣ ዘመን መጣ። የመጣሁት ውስጥሽ ከመቃጠሉ ከመበላቱ የተነሳ ሽባ ልትሆኝ ነው። ዛሬ ሽባነትን ረገምኩኝ። በኢየሱስም ሴቲቱ ላይ የሚሰራውን ጨለማ ረገምኩኝ። ማለፍ ይሁንልሽ። እግዚአብሔር የቤትሽን ደስታ ያሳይሽ። ሽባነት ከአንቺ ላይ ይረገም። ጨለማ ካንቺ ላይ ይሰበር። ከዚህ ቀን ጀምሮ ሳቅ ይሆንልሽ። የሰማይ አምላክ እግዚአብሔር ያሳርፍሽ። አጨብጭቡ፣ ለጌታ ክብር። ልባርካችሁ። ቀኞቻችሁን ከፍ አድርገው። እኔን ሳይሆን ጌታን ያያችሁ። እኔን ሳይሆን ጌታን የሰማችሁ እናንተ እንዳያችሁት እንደዚያው ይሁንላችሁ፣ እንደሰማችሁት እንደዚያው ይሁንላችሁ። አምላክ እግዚአብሔር ካላችሁበት ከየትኛውም ሁኔታ መንጨቅ አድርጎ ያውጣችሁ። ታሪካችሁ ይቀየር፣ ነገራችሁ ይቀየር፣ ምዕራፋችሁ ይቀየር። ከሳቅሽ ጋር ያገናኝሽ እግዚአብሔር አሜን። በእውነት እዛች ሴት ላይ የነበረ ስፒሪት በጣም ከባድ ደም እያጠጡ ቅቤ እያጠጡ የኖር እንትን ነው፣ መንፈስ ነው። የብዙዎቻችሁን ነገር የሚያበላሸው እሱ ነው። በኢየሱስም ስም ከዚህ ቀን ጀምሮ ነፃ መውጣት ይሁን ፈታት ይሁን። ለአንቺ ብቻ አይደለም፣ ይሄን በረከት ለትውልድሽ ሁሉ ይዘሽ ኢየሱስ ስም ዛሬ ፍቃድ ሰጠውሽ። ተፈጸመ። ትሄጂና ይዘሹ ትመጫለሽ። ኢየሱስ ማን ነው። የለኝም ያላችሁትን አጣሁት ያላችሁትን ጉዳይ አሁን ባድራሻችሁ ጠራሁላችሁ፣ ባድራሻችሁ ጠራሁላችሁ፣ በአድራሻችሁ ጠራሁላችሁ። በኢየሱስም የእሷን እንደ ጠራሁት ያንችንም ጠራሁልሽ፣ ያንተንም ጠራሁልህ። እግዚአብሔር አምላክ ምስክሬ ነው። ለሆነ ሰው አላውቅም የሆነ ጉዳይ በአድራሻው ተፈልጎ ይሰጠዋል። በአድራሻ ተጠርቶ ተደውሎ የቤት ቁጥር ተጠይቆ ስልክ ቁጥሮች ተጠይቆ ሰፈሩ ተጠይቆ መንደሩ ተጠይቆ እግዚአብሔር ጉዳዩን አሳልፎ ይሰጥ። ሃሌሉያ። ፍጹም እምትባል ሴት አለች። እዚህ አጎ ዝግባ ፍጹም ፍጹም አንቺ ነሽ። ዳና ማን ነው? አባ ዳና አባት ነው። ጠላት በብዙ ውጣ ውረድ ውስጥ እያሳለፈ ነው። በብዙ ውጣ ውረድ ያንተ ነገር ሲስተካከል የባለቤት ነገር ይበላሻል፣ በባለቤት ነገር ተስተካከለ ስትል ያንተ ነገር ይበላሻል። በጣም ኢየሱስ ጌታ ነው። በመንፈሴ ሳይ ስለ አንድ ሰው ትጨነቃለ። ከአንተ ጀርባ ሶሊያና የምትባል ሴት አያል። ኢየሱስ ባለቤት ነች እልልታ ጭብጨባ ለጌታ ሃሌሉያ ኖር መንፈስ ቅዱስ እግዚአብሔር እንደዚህ አለ ስለ ሶሊያና ስለ ባለቤት እኔ ጣልቃ ገብቻለዋል አሜን ስለ ሶሊያና ነው የምትጨነቀው በጣም ወገኖቼ በጌታ ይውላችሁ ለሆነ ሰው እግዚአብሔር ሲናገር እናንተ አሜን ብላችሁ ውሰዱት አሜን ይሆናል እናንተ ቤት ከፋርጉት በጌታ በኢየሱስ ክርስቶስ ስምና ስልጣን የእህቴ ቤት ሲፈወስ የወንድሜ ቤት ሲፈወስ የእናንተ ቤት ይፈወስ። የእነርሱ ቤት ሲባረቅ የእናንተ ቤት ይባረቅ። የእነርሱ ነገር ሲሰራ የእናንተ ነገር ይሰራ። እግዚአብሔር ድንገት ጣልቃ ይግባላችሁ። ድንገት ጣልቃ ይግባላችሁ። ድንገት ጣልቃ ይግባላችሁ። ድንገት ጣልቃ ይግባላችሁ። ድንገት ጣልቃ ይግባላችሁ። ድንገት ጣልቃ ይግባላችሁ። ማረፍ ይሁንላችሁ በኢየሱስ ስም አሜን። ቀጥል እግዚአብሔር፣ ስለ ሶሊያ ነው ወይ? ስለ ባለቤት ጣልቃ ገብቻለሁ። አሜን አሜን። እስቲ እግዚአብሔር ጣልቃ ገባልኝ በል። እግዚአብሔር ጣልቃ ገባልኝ። አሜን። በእውነት እንቅልፍ ተኝቼ አላውቅም። ከዚህ ሁለት ወር ሆኗል። አጨብጭቡ። ጌታ አክበር። ደሳለኝ የሚባል ሰው ያለው ከጀር ደሳለኝ ወይ ነው ማነው? ደሳለኝ ወንድሜ ነው። ኢየሱስ ኢየሱስ የውል ኢየሱስ ጌታ ነው። ስማኝ እግዚአብሔርን በደንብ አጥብቀ ያዘው። እግዚአብሔርን በደንብ ከእግዚአብሔር ጋር በደንብ ህብረት አድርግ።

ከዘር ጀርባ የሚሰራ በአያት በቅድመ አያት አምልኮ የለመደ መካደም የለመደ መስዋዕት የለመደ ይሄ ጨለማ ዛሬ መሰዊያ የተገለበጠ። አሜን አሜን፣ አሜን ኢየሱስ ጌታ አሜን። ፍጹም ደህና ነሽ። ኢየሱስ ጌታ ነው። ጠላት ነገርሽን ሁሉ አበለሻሸው አይደል? እግዚአብሔር አሁን ሊያስቅሽ ሊመጣ ነው። እግዚአብሔር አሁን ሊያሳርፍሽ ሊመጣ ነው። እግዚአብሔር እንደዚህ አለ፣ ከኔ ጋር ተጣበቂ፣ ከኔ ጋር ተስማሚ፣ አሳርፍሽ እንዳለቀሽ አትቀሪ፣ እንደ ቆዘምሽ አትቀሪም። እኔ እረፍትን ወደ ሕይወትሽ አምጥቻለሁ። ኢየሱስ ለዘላለም ጌታ። አባ እንዴት እንሰላምነ ናስቲ ልጸልይልን ጊዜ በኋላ ጠላት በጤና ይዋጋሃል። በጤና ሊያስተኛ ዛሬ ግን እግዚአብሔር ቀደመ። እስ እስቲ አልተኛም በል፣ ሽባ አልሆንም በል። ኢየሱስ ጌታን በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣ የትኛውም በደም በስጋ ላይ በአጥንት ላይ የታወጀ አዋጅ የተሰበረ የሆ የትኛውም የጨለማ አዋጅ የተሰበረ የሆ አሁን ለስጋ በክርስቶስ ኢየሱስም ፈውስ የሆን ፈውስ የሆን ፈውስ የሆን ፈውስ የሆን ፈውስ የሆን ያስተኛ የሚፈልግ የወደቀ የሆን ያቆም የሚፈልግ የወደቀ የሆን ከዘር የሚከተል ጨለማ የተመታ የሆን አትተኛም፣ አትወድቅም፣ አታዝንም። እግዚአብሔር ጣልቃ ገብቷል። ያዝ እጄን ተቀባሁን። ኢየሱስ፣ ጌታ፣ ሃሌሉያ። እንዴት ነህ አባቴ? ሁሉ ሰላም፣ እግዚአብሔር ይመስገን። ምን በዚህ ሳይድ በዛ ሳይድ፣ ጌታ በባሪያው ምን አለክ? ሽባቱን አቤት! የጌታ መንፈስ አጨብጨብ ውስጥ አሜን። ነቢክዮ ይብዛል፣ ይብራል። እግዚአብሔር በጌታ በኢየሱስም ከዚህ በላይ ይግለጥልህ፣ አሜን። ይኸውልህ ወጣ ገባ አትበል። ከጌታና ከጌታ ጋር የእውነት ተስማምተ በእውነትና በመንፈስ ካመለክ ነገሮች ሁሉ ይስተካከላሉ። ማለት የጤና ጉዳይ ብቻ ሳይሆን አንተ ቤትና ሕይወት ላይ ብዙ ጉዳይ፣ ያንን ሁሉ መፍታት የሚችለው የሰራዊት ጌታ እግዚአብሔር ነው። ከእግዚአብሔር ጋር በደንብ ተስማማ። በኢየሱስ ስም ከዚህ ቀን ጀምሮ በረከት ይመለስ፣ ፈውሴ ይመለስ፣ ሰላሜ ይመለስ። በኢየሱስ ስም ሂድና ተከናወን። ደህና ነሽ። አሜን። ጌታ ይባረክ። እኔ አንቺን ሳይሽ ጠላት በብዙ ልብሽን ሰብሮ በብዙ ልብሽን አሳዝነው አያል በፋይናንስ በሪሌሽንሺፕ ሰው ነው ዝም ብሎ ያገኘሽው ሰው ሁሉ የቀረብሽው ሰው ሁሉ ልብሽን ይሰብራል፣ ያሳዝንሻል። ልክ ነኝ? ልክ ነው። ጌታን ከያሹ ማለት ነው። ከጌታ ጋር ከተስማማሽ ማለት ነው። ይሄንን ጌታ በፊት ከምታመልኪው በላይ በፊት ከምታመልኪው በላይ በፊት ከሚነደው መሰዋያሽ ላይ ከሚነደው ሰዓት በላይ ካቀጣጠልሹ ማለት ነው። እግዚአብሔር የማሄድ የጸና ስጦታ ዞር እዩትሽ ይመጣል። አሜን፣ ሃሌሉያ፣ አሜን። ቢሆንልኝ ቢደረግልኝ አልሹ፣ ብዙ ጊዜና ዘበር የጠበቅሹ ለኔስ አልተፈቀደም እንዴ እንደ ባልሹ ጉዳይ ላይ እግዚአብሔር እየሰማሽ ነውና እግዚአብሔር የማሄድ ስጦታ ሃሌሉያ፣ ከሱ የሆነ ወደ ህይወት ሽዞ ይመጣ። አሜን። አሁን የብላቴና ነብይ እየነገረሽ ያለው እኮ የዘመናት ጥያቄሽ ነው። እውነት ነው። አስራ ምናምን አመት ባንቺ አቅምና ጉልበት ፈልገሽ ያጣሽውን ጉዳይ ነው የሚነግርሽ። አሁን እግዚአብሔር ከነገርሽ ጋር ሊያገናኝሽ ከእኔ ጋር ተጣበቂ እያለሽ ነው። አሜን። መቶ ሄደ፣ መቶ ሄደ፣ መቶ ሄደ እና የሚሄደው ነገር ሁሉ እየሰበረሽ እየጎዳሽ ደግሞ እያስለቀሰሽ አሁን ተስፋ እንድትቆርጭ አድርጎሻል። እሱነት ነው። መጽሐፍ ደግሞ ሲናገር ተስፋን የሰጠ እርሱ ምን ያለ ነው ይላል? ታመነ ነው። ክብር ለጌታ አይሆን። ታማኙ ጌታ አሁን የከበረ ነገር ወደ ሕይወትሽ ይዞ እየመጣ ነው። አንድ የሆነ አንቺ ብዙ ዋጋ ከፍለሽ ያጣሽው ጉዳይ ማለት ጊዜሽን በልቶብሻል፣ ፋይናንስሽን በልቶብሻል፣ ብዙ በረከቶችሽን አሳጥቶሻል። ኦኬ፣ እሱን ጉዳይ አሁን ፎርማት አድርጊው። የሆነ ዌልካም ብለሽ የምትቀበዩ ሰው ወደ አንቺ እህት ሲመጣ ይቻላል። አሜን አንድ ሰው በደንብ ጮሆ አሜን ይበል። ደግሞ አሜን ይበል። አሜን እና እግዚአብሔር ወይ እኔ አንተን እያመለሁ አንተን እየሰማሁ ወደ አንተ እየጮኩ እየጸለይሁ፣ የኔ ነገር እንደዚህ ሆኖ ሊቀር ነው ወይ የኔ ነገር እንዲሁ ሆኖ ሊመሽበት ነው ወይ እያልሽ ነው ያለሽው። የአንቺን ነገር እያበላሸ ያለ እጅ ወደ አስመራ ኤርትራ አካባቢ ነው ያለው። ዛሬ በስሙ ኃይል እረግመዋለሁ። የተከተለሽን እረግመዋለሁ። ይሄ ጉዳይ ከሀገር ውስጥ ጀምሮ እስከ አሜሪካ ድረስ የሚሠራ መንፈስ ነው። ዛሬ በኢየሱስ ስም ረግም ይዋለሁ። አሜን። በኢየሱስ ስም ረግም ይዋለሁ። አሜን። ከበረከትሽ ጋር መገናኘት ይሆናል። አሜን። ጌታ እኮ ረዳኝ ብለሽ ብቻሽን ሳይሆን ለሁለት ቆመሽ አይሻለሁ። ሃሌሉያ! ሂጂ ተከናወኝ። አሜን። ሃሌሉያ! አሜን። ኢየሱስ ጌታ ነው። አሜን። እንዴት ነክ በቀለ የሚባል ሰው ታቃለ ቆይቷላል ረዥም ዓመት ረዥም ዓመት በኢየሱስ ስም ስልጣን ምንጭ ላይ የተቀመጠውን አውሬ ዛሬ ረግምለዋል። አሜን። በጣም ብዙ ባከልክ፣ በጣም ወጣ ወረድክ፣ ለፋ። እንዳንተ የሮጠ የታተረ ሰው የሞከረ ሰው የለም፣ ግን በምንም ነገር መከናወን አልቻለም። ይህ የአስራ ምናምን ዓመት ታሪክ ነው። ምነድርገው? እውነት ነው። ስም ተይዞ ፎቶ ተይዞ ደብተራ ቤት ተገይዶ የተሰራ ስራ ዛሬ በኢየሱስ ስምና ስልጣን ከምንጩ አደረግኩት። አሜን። ከምንጩ አደረግኩት። አሜን። ከምንጩ አደረግኩት። ከምንጩ አደረግኩት። በኢየሱስ ስምና ስልጣን በገባህበት ሁሉ መከናወን ይሆናል።